ሁሉም ሞት አስደንጋጭ ከመሆኑ ጋር የነቢያት ወራሽ የሆኑ የኡለሞች ሞት እጅግ በጣም ያስደነግጣል። ምክንያቱም ኡለሞች የምድር ከዋክብት ናቸው። ሰማይ ቅያማ ሲቅርብ ከዋክብቶቹ አረግፈው ትሰባበራለች። እንደዚሁ ቅያማ ሲቅርብ የምድር ከዋክብት የሆኑ ኡለሞች የሞቱ የምድር ማብቂያዋ ይቃረባል። ኡለሞች እስካሉ ድረስ የሰው ልጆች በሰላም ይኖራሉ። ሸይጣን አንገቱን ይደፋል። ሸሪዓ ይጠበቃል። የሰው ልጆች ቀልብ ህያው ይሆናል። በእነሱ መሞት የሰዎች ልብ ይሞታል። ፊትና ይበዛል። የዲኑ ጥላቶች ከውስጥም ከውጭም ማንሰራራት ይጀምራሉ። ሐላልና ሐራምን ለይተን የምናቀው በኡለሞች አማካኝነት ነው። ጀህልና የገደላቸው ሰዎች ሕይወት የሚያገኙት በኡለሞች አማካኝነት ነው። በወንጀልና በኸፍላ ተውጠው የነበሩ ሰዎችም ተውበት አድርገው ወደ አላህ የሚመለሱት በኡለሞች ምክር ነው። ይህና መሰል የላቀ ማዕረግም ስላላቸው አላህ ተባረከ ወተዓላ የኡለሞችን ደረጃ በበርካታ የቁርአን አንቀጾች ገልጿል። ነቢዩ ዓለይሂ ሶላቱ ወሰላም በርካታ ሐዲቶችን ተናግረዋል። እነዚያ ያመኑ ከእናንተ ውስጥ እውቀትን የተሰጡ አላህ ተባረከ ወተዓላ በብዙ ደረጃ ከፍ ያደርጋቸዋል፣ ብላ የሚያቁና የማያቁ እኩል ናቸው? እንዲህ ብላ፣ የማታቁ ከሆነ የዕውቀት ባለቤቶችን ጠይቁ፣ ብላ። የሰው ልጆች ምግብና መጠጥ፣ ልብስና መጠለያ ከሚያስፈልጋቸው በላይ ዑለሞች ያስፈልጓቸዋል። ያለ ዑለሞች መንገዳቸው ጨለማ ነው።

ዕለሞችና ዲንን የሚያቁ ኸይረኛ ሰዎች ሲጠፉ ሲሞቱ ነው ብላ ታዋቂው የሐዲስ ልቅ ኢማም ልቡኻሪ ረሕማሁላህ ተዓላ ከተማሪዎቻቸው ጋር ቁጭ ብለው ያስተማሩ ሳለ ደብዳቤ ደረሳቸው። ደብዳቤውም ከሐዲስ አእማዎች መሃል አንዱ የሆኑት ዐብዱላህ ብን ዐብዱርሕማን ዳር ሚን መሞት የሚገልጽ ደብዳቤ ነበር። ቡኻሪ ደብዳቤውን ካነበቡ በኋላ አንገታቸውን ደፍተው ኢና ሊላህ ወኢና ኢለይህ ራጅዑን ብለው ፊታቸው በእንባ ተሞላ። ከዛ በኋላም አዛኡን ፈማ የስነዑ ልጃዚዑ ወደምዑ ልአሳ አበደን ባዒሁ እያሉ ሐዘናቸውን የሚገልጽ ግጥም ገጥመዋል። የኡለሞች መሞት አካላቸውን ደምና ስጋቸውን ማጣት አይደለም

ብቃቱ ሳይኖራቸው ጠይቀዋቸው ተጠያቂዎችም ያለ እውቀት መልስ ሰጥተው ጠመው በማጥመማቸው ነው ብለዋል። እነሆ ማህበረሰባችን ሙስሊሙ በሙሉ ኡለሞችን ይወዳል፣ ንግግራቸውን ይሰማል፣ ከማንም በላይ ያከብራቸዋል። ዱንያ ላይ መንገዱን ሲያበሩለት የቀልቡን ስንቅ ሲሰጡት ቆይተው አጀላቸው ደርሰው አጀላቸው ደርሶ ሲሞቱም ቤተሰብና ዘመዱን ሲያጣ ከሚያዝነው በላይ በዕለሞች ሞት ያዝነ። ይህ አላህን የመውደድ ዲንን የመውደድ ምልክት ነው። በዕለሞች ሞት ያላዘነና ያላለቀሰ ዲን ያልገባም። በዕለሞች ለሕዝቦቻቸው ከወላጅ በላይ ናቸው። ወላጆች ለልጆቻቸው የሚያደርጉት ነገር ቢኖር

ስሰማ ከሰውነቴ መሃል አንዱን ያጣሁ ያክል ይሰማኛል። ሌሎ ነበር የሆነ አማኝ ሲሞት እንደዚህ አይነት ስሜት ይሰማቸው ከነበረ፣ ኡለሞችና የእስላም ድንበር ጠባቂዎች ሲሞቱ ምን ያክል ሐዘን ይሰማቸው እንደነበረ መገመት አይከብድም። ያለንበት ጊዜ ጀንና የተስፋፋው ክላፍ የበዛው ዲኑ መጫወቻ የሆነው ሐቅን የሚናገሩ ንግግራቸው ተሰሚነት ያላቸው ኡለሞች በማለቃቸው ጥልቅ እውቀት እና በስለት ያላቸው ኡለሞች ያሉበት ሀገር በሰላም ይኖራል። ህዝቡ ተሳስሮ ተደጋግፎ ዲኑን የበላይ ለማድረግ ሌት ተቀን ይሠራል። ኡለሞች የሌሉበት ሀገር ጀህልና የወራው ወንጀል ይበዘበታል። የዲኑ ጠላት የሆኑ ለዲን የሚሰሩ መስለው ኡማው ላይ ዲኑ ላይ ይጫወቱበታል። በዚህም ሐቅና ባጥል ይቀላቀላል። ይህን ነው ነቢ አ ሰላቱ ወሰላም እውቀትን አላህ ከሰዎች መንጭቆ አይወስደውም እውቀት የሚጠፋው በኡለሞች መሞትን ያሉት። አልም የሌለበት ማህበረሰብ ነፍስ የሌለው አካል ማለት ነው። እህል የሌለው ሰራዊት ማለት ነው። የሰላም ጎዳና መጓዝ የምንችለው ኡለሞችን ተከትለን ስንሄድ ምክራቸውን ስንሰማ ነው ከነሱ ዙሪያ ስንከብና እውቀታቸውን ስንቀስም የምንዋረደው የጠላት የሸይጣን መጫወቻ የምንሆነው በዕለሞች ስንርቅም መከራቸውን ቸላ ስንል ቸላስነል። ዕለሞች የአላህ ወልዮች ናቸው። እነሱን የሚወድ አላህን የሚወደን እነሱን አዳ የሚያረግ አላህን አዳ የሚያደርገን የማናውቀው ነገር ሲገጥመን ወደ እነሱ እንድንመለስ አዳዲስ ነገሮች ሲከሰቱ

መነሻው ምን እንደሆነ ምን መደረግ እንዳለበት ኡለሞች ያውቁት ነበር፣ መንገዱን ይጠቁሟቸው ነበር። ወላላ አላህ ተባረክ ወተዓላ በተለይም ከህዝቡ ቅርብ የሆኑ ከዲኑም ይጨነቁ ጊዜና ጉልበታቸውን ዲኑን ለማገልገል አሳልፈው የሰጡ ኡለሞችን ማጣት ከልክ በላይ ያስደነግጣል። አልአርዱ ተሐያ ኢዛ ማዓሻ ዓሊሙሃ መታ የሙት ዓሊሙን ሚንሃ የሙት ጠረፉ

የሰው ልጆችን ከአላህ ሚያስተዋውቅ ሲሞት ልደነግድ ልሰጋ ይገብህ አዋለም የረው አና ናእቲ ልአርض ነንቁሱሃ ምን አጥራፊሃ በሎልላ ምድርን ከዳርና ዳር እየቀነስናት አያዩም እንዴበሏ ይኸነኖም የተፍሲር ዕለሞች በዑለሞች ሞት ፈስረውታ ኢማሙ ትርሚዚ ካብኡ እማም ልባሂሊ ባስተላለፉት ሐዲት ነቢዩ ዘንዴየሁለት ሰዎች ስም ተጠራ አንደኛው ብዙም እውቀት ሳይኖረው ዕባዳ በማድረግ የሚታወቅ ነበር። ሌላኛው ዓልም ነበር። ነቢ ላት ሰላም ፈል ልዓሊም ዓለል ዓቢድ ተፈሊ ላ አድናኩም ሸሪን የሚያቅ አላህን የሚያውቅ ዓሊም እውቀት ሳይኖረው ባዳ ከሚያደርግ ሰው ይበልጣል፣ እኔ ከእናንተ እንደመበልጠዋ ኢማሙ አሕመድ ረሕማሁ ላህ ተዓላ ለጓደኛቸው ለሼካቸው በሌላ በኩልም ተማሪያቸው ለሆኑት

ለሰውነትም ልክ ጤንነትና አፍያ እንደማለት ነው። ምድር ያለ ፀሐይ፣ ሰውነት ያለ አፍያ፣ እነዚህን የሚተካ አለ እንዲያ። ከሰው ልጆች ውስጥ ከማንም በላይ አላህን በሚገባ የሚፈሩት ዑለሞች እንደሆኑ አላህ ነግሮን ቁርአን ላይ በተለያየ መልኩ ሐቅን ግልጽ ለማድረግ አላህ ያቀረባቸው ምሳሌዎችን የሚረዱትም ዑለሞች እንደሆኑ ነግሮን እንዲህ አይነት የአላህ ባሮችን ማጣት የመላው ኡማ ሙሲባና አደጋ ነው። የዑለሞች ሞት በጊዜው ብቻ አስደንግጦንና አሳዝኖን ሊያልፋ አይገባም። ተማሪዎቻቸው የነሱን ቦታ ለመተካት፣ ክፍተቱን ለመሸፈን፣ ስራቸውን ለማስቀጠል ቆርጠው ሊነሱ ይገባቸዋል። አንድን ዓለም ከማጣት ብዙ መቶ ጃህል ሰዎችን ማጣት ይሻላል። በጀህልና ዕባዳ ከሚያደርግ መቶ ሰው ሞት የአንድ ዓለም ሞት ይበልጥ ብሊስን ያስደስታል። ሰዎች ከሸይጣን ሴራ እንዲድኑ የሚያደርጉት ዕለሞች ከመሆናቸው አንፃ ዕለሞች የነብያት ወራሾች ከመሆናቸው አንፃ ነብዩ ሶሒህ በሆነ ሐዲሳቸው ዓለም ሁሉ ነገር እስትግፋር ያደርግለታል። ያ ዓለም እና የተራሰው ልዩነት እንደ ጨረቃና እንደ ሌሎች ከዋክብት ነው። ዕለሞች የነብያት ወራሽ ናቸው። ነብያት ወርቅም ይሁን ብር አላወረሱም።

እንደ ኡለሞች ትልቅ ማዕረግ ያለው ማንም የለም። ሐቅን አውቀው ሐቅ ላይ ሆነው ሌሎችን ወደ ሐቅ የሚያመላክቱ ናቸው። የሰው ልጅ ክብሩና ደረጃው የሚለካው በሚችለው ነገር ልክ ነው፣ እሱ ዘንድ ባለ ችሎታ ልክ ነው። አላዋቂዎች ለኡለሞች ጥላት ናቸው። ዕልምን ተማር ዕልም ምንም አታስበልጥ። የሰው ልጆች በሙሉ ሙታን ናቸው ኡለሞች ሲቀሩ ብላ ኡለሞቹ ሞቱም አልሞቱም ስማቸው ሁሌ ይወሳል፣ ራቸው ሁሌ ይታወሳል። ያስተማሯቸው ሰዎች ተክተዋቸው የሄዱ ሰዎች ቁርአን ባስከሩ ዕልምን ባሰራጁ ቁጥር አጅራቸው ይጎርፋል። ሞቷል የሚባለው ጃሂል በመሞቱ ከኢስላም ምንም ነገር ማይቀንስ የተወለደ ሁሉ ይሞታልና አጀል ከደረሰ ሞት እገሌ ዓሊም ነው እገሌ ጃሂል ነው አይል፣ እገሌ ሀብታም ነው እገሌ ደሃ ነው አይል። ከሞት መሸሻ የለም። ሞት የሚቀርለት ቢኖር ለነቢ መሐመድ ይቀር ነበር። በድንገት ይመጣል፣ አጀላችን ሲደርስ፣ የአዱንያ ቆየታችን ሲጠናቀቅ በነበርንበት ባለንበት ሁኔታ ሩሃችን ይዞ ይሄዳል። አላህ የወፈቀውና ብልህ የሆነ ሰው ሁሌ ጥሩ ሁኔታ ላይ በማሳለፍ ከጌታው ጋር ይገናኝ። በየጊዜው ኡለሞች ሞቱ፣ ዱዓቶች ሞቱ እየተባለ ለምተን ለጊዜው ብቻ አዝነን ወዲያውኑ ልንረሳ ይገባን፣ ትምህርት ልንወስድ ይገባን። የአላህ ምርጥ ባሮች የሞቱን በምን መልኩ ነው የሞቱት? ምን ሰርተው ነው የሞቱት? የኔ ተራስ መቼ ነው? በምን መልኩ ነው የሞተው? ለዲን ለዲኒ ለኡማ ይስ ምን አበርክቻለሁ ልንል፣ ልንማርበት ይገባን። የዓሊም ሞት የመላው ኡማ ሙሲባን፣ ሐዘኑ ለሁሉም ይህ ሁሉ ትምህርት ሲሰጥባቸው የነበሩ ወንበርና የመስጂድ የመድረሳ አጥጎች? ሼኹ ሲሞቱ ያለቅሳሉ። የዒልምና የኡለሞችን ምንነት የማያገን ዓለምም ሞቶ ሲስቅና ምንም እንዳልተከሰተ ነገር በደስታ ቀኑን ሲያሳልፍ ይውላል ያድራል። የአላህ ወልዮች ኡለሞች ሲሞቱ ሰማይና ምድር ያለቅሳሉ። ዒባዳ ሲያደርጉ ሲቀሩ ሲያስቀሩ ይቀመጡባቸው የነበሩ ቦታዎች በመሞታቸው ያለቅሳሉ። መልካም ስራቸው ይወጣባቸው የነበሩ የሰማይ በሮችም የተለመደውን መልካም ስራ ሲያጡት ያለቅሳሉ። በኡለሞች ሞት እንዲህ አይነት መልካም ስራዎች ይቋረጣሉ። ፀሐይ ስትጠልቅ ምድር እንደምጨልመው ኡለሞች ሲሞቱ የአላህ ባሮች ምድር ትጨልምባቸዋለች፣ ኢብሊስ ደስታ ይሰማዋል። በኡለሞች ነው የሰው ልጆች የሚስተካከሉት። ዒልምና ኡለሞች ሲጠፉ ሰውና እንስሳ አንድ ይሆናል። ታዲያ ቢላህ ተውፊቅ ወሰላሙ ዓለይኩም ወራህመቱላህ ወበረካቱ